ቲክቶኬም፣ ብለዋል ብሩኬ፣ ይገባሃል። ያልታሰበ ነገር ነው እንደዚህ ብሎ መንጣት ማለት፣ በጣም በጣም መልካም ልጅ ነህ። ፈጣሪ ከዚህም በላይ ከፍ ከፍ ያድርግህ። ጨረቀዋ ይህም የጨረቀዋም የጨረቃዋም እጅ ላብ አለበት ማለት ነው። እኛ የምንወዳለንና እናከብርሃለን። ማይ ብራዘር እንኳንም ለዚች ሰዓት በሰላም አበቃ። ወደ አራት መቶ ኬ ሌስ ጎ። አንተ በጣም ትችላለህ። ጎበዝነህ ከሀይሚዬ ጋር ደግሞ ተታርቃችሁ መታችሁ። እንግዲህ የሶስት መቶ ኬህን ፕሮግራም የምታከብሩ ያድርጋችሁ። አሁን ስለተጣላችሁ አንተና ሀይሚዬ ኬክ እንኳን ቲክቶክ ላይ እየተከበረላችሁ አይደለም። ስለዚህ ታርቀው ይንጡ። ብሩኬ ዛሬ በጣም ደስ ብሎታል ማለት ነው ለት ነው። እንኳን የሚገባ ሰው የልፋቱን ዋጋ ሲያገኝ እንዴት ደስ ይላል! አያችሁ፣ ሰው በሀገሩ ላይ ሆኖ እንደዚህ ይለወጣል። አንዳንድ ደግሞ ተዛዳቢዎች አሉ ዘ ብለው ሀያ አራት ሰዓት እነወሬ ሙልጮች ሰው ሲያሙ እንቅልፋቸውን ለእንቅልፋቸው መስዋዕት እየከፈሉ ብዙ ነገር ይሆናሉ። ግን አገር ያለ ሰው ግን ይውላችሁ ተስፋውን ሰንቆ ወደፊት ይገሰግሳል ብላለች ሃይሚትዬ የኔ ጨረቃ የኔ ከዋክብት አንቺም ወደ ሶስት መቶ ኬ ገብተሽ ደግሞ ደስ የምንል እንደዚህ ደስ ብሎኛል ብለሽ የምታመሰግኝበት ቀን ይንጣኔ፣ ምላችሁ ብሩኬ፣ በድጋሚ ኮንግራብ እያለሁ ማይ ብራዘር ሌስ ጎ፣ ላይክ፣ ሸር፣ ሰብስክራይብ።